ሰላም ጤና ይስጥልኝ፣ ውድ የሰብለ ኪችን ቤተሰቦች፣ እንደምንሰነበታቸው። ዛሬ ደግሞ በአዲስና በቆንጆ የአተር ክክ አልጫ ወጥ አሰራር ይዤ ላችሁ መጥቻለሁ። ቪዲዮውን እንደምትወዱት ተስፋ አድርጋለሁ። ወደ ስራው መጀመሪያ እዚ ጋር አተራችንን ምናልባት አንዳንድ ነገሮች ካሉት ብድግ ብድግ እናደርጋለን፣ እንላቅመዋለን። አረንጓዴ የሆነው ገለባ የያዘውን እሱን እናነሳና እንግዲህ እንደዚህ አድርገን በደንብ አድርገን አሽት አድርገን እየደጋገመን ንጹህ ውሃ እስኪወጣ ድረስ በደንብ እናጥበዋለን። በአንድ እጄ ስለያዝኩኝ ነው እንደዚህ ያደረግኩት እንጂ በሁለት እጃችሁ እንደዚህ አሽት አድርጋችሁ እንዲደጋግማችሁ ብታጥፉት በጣም ቆንጆ ነው። ይኸው እንደዚህ ንጹህ ውሃ እስኪወጣ ድረስ ይሰጣል። እንግዲህ በደንብ አድርጌ አጠቢዋለሁ እንደምታዩት። ከዛ ቀቀለዋለሁ። ቀቀዬ እንግዲህ እዚጋ በስሎ አውጥቸዋለሁ። እዚጋ ድስቴን ጥዳለሁ። ዘይቴን ጨምራለሁ። ዘይቴን አገልና ሽንኩርቴ እንግዲህ ያዘጋጅኩት የመሰለውን አተር ነው። እንግዲህ ሽንኩርቴ እንደዚህ ከጋር በኋላ ዘይቴን ጨምሬ ዘይቴን አቁላለሁ። ሽንኩርቴን ጨምሬ ይቅርታ፣ ሽንኩርቴን ጨምሬ አቁላለዋለሁ። እንግዲህ ቪዲዮ ይቅርታ፣ ጥራት ብዙም የለውም ይመስለኛል። እንግዲህ ይታያቸዋል ብዬ ግን ተስፋ አደርጋለሁ። እንቀጥል። ሽንኩርቴ በደንብ ከበሰለ በኋላ ነጭ ሽንኩርቴን ይፈጥራሉ። ቅመም እንግዲህ እየፈለጋችሁትን መጠቀም ትችላላችሁ። እኔ ትንሽዬ ከሙኔ ጨመርኩበት አላሳየዋችሁም ስጨምር። በእንዲህ ውሃ ጠብ እያደረኩኝ ትንሽ ካቁላላሁት በኋላ እንግዲህ አተሪ ትንሽ ጨፍለቅ ጨፍለቅ አድርገዋለሁ። በጣም ፍጥጥ እንዳይል ትንሽ ዳጥ ዳጥ አድርገነው እንዲ እንጨምረዋለን። ሲጨምርን ደግሞ ትንሽ ሰዓት የበሰለ ስለሆነ ብዙም ሰዓት አይፈልግም። እንዲያድግ እንግዲህ በደንብ አበስለዋለሁ። የእውነት በጣም ነው የሚጣፍጠው። ቆንጆ ነው እንግዲህ እንደምታዩት እዚህ ጋ በደንብ ተንተክትኮልኛል። ካሜራውን ትንሽ ወደ ላይ ከፍ ማድረግ ነበረብኝ። እንግዲህ ይታያል ብዬ ግን ተስፋ አደርጋለሁ። በጣም ቆንጆ በጣም የሚጣፍጥ ነበረ። የምፈልገውን ውሃ ትንሽ ከጨመርኩ በኋላ እንደዚህ አድርጌ እንግዲህ ጨምራለሁ እና ትንሽ አተር አልጫ ትንሽ ለድለድ ሲል ደስ ይላል እና ይዘው ይሄን መስሎ ወጥቷል። እንግዲህ ደብተቴን መስሎ ወጥቷል። ወፈር ያለ ለድለድ ያለ ነው። በዛፍ ሳህን ላይ እንደዚህ አድርጌ ቃሪያን ከላይ ጣፍ ያደረኩበት እንደምታዩት፣ በጣም ቆንጆ፣ በጣም በጣም ቆንጆ የሆነ ጣፍጥ አተር አልጫኔ የሰራሁት በዚህ መንገድ ሞክሩት፣ በጣም ጣፍጣል። እንግዲህ ለእኔ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የመደወል ምልክት በመጫን እንድታበረታቱኝ በትህትና እጠይቃለሁ። ነባሮች ደግሞ ላይክ፣ ኮሜንት፣ ሼር እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንደገና ደግሞ በሌላ ስራና እና በቆንጆ ቪዲዮ እስከምንመለስ እዚህ ላይ ይሰናበታችኋለሁ። ባይ ባይ።